ሁድ ጁን 22 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሜ። የዛሬው ርዕሳችን የሚሆነው ለእግዚአብሔር አስፈላጊ ነው ይላል። ለወንድምህ ለአሮን ለክብርና ለጌጥ የሚሆን የተቀደሰ ልብስ ሥራለት ዘጸአት 28፡2። ጌታ ድንቅ ነው፤ ስለ እርሱ ያለው ነገር ሁሉ ክብርን፣ ውበትን፣ ግርማን፣ ልህቀትንና የንጉሰ ነገስታትን ግርማ ያፈሳል። ለሙሴ ስለ አሮን ልብሶች የሰጠውን መመሪያ ተመልከቱ ካህኑ እሱን ለማገልገል ምን እንደሚለብስ፣ ለክብርና ለውበት ልዩ ልብሶች። አሮን ቡቱቶ ለብሶ ወይም እንደ ተራ ሰው እንዲታይ አልፈለገም። በጣም ጥሩ አለባበስ መልበስ ነበረበት። ልብሶቹን የሚሰሩትም እንኳን በጥበብ መንፈስ መሞላት ነበረባቸው፤ መቀባት ነበረባቸው። በክህነትም ያገለግለኝ ዘንድ የአሮንን ልብስ እንዲሰሩለት የጥበብን መንፈስ የሞላኋቸው ልበ ጥበበኞችን ሁሉ ንገራቸው። ዘጸአት 28፡3 ይህ ስለ አምላክ አንድ ነገር ይነግረናል። ስለ አለባበሶቻችሁና ስለምትለብሱት ልብስ ያስባል። እንዲሁም የልብሳችሁን ንድፍ አውጪዎች ወይም ልብስ ሰፊዎች እነማን እንደሆኑ ያስባል። እንደ ክርስቲያን፣ ማንም ሰው የሰራውን ማንኛውም ልብስ መልበስ አትችሉም። በእርግጥ አስፈላጊ ነው? ብላችሁ ልትጠይቁ ትችላላችሁ። በእርግጥ አስፈላጊ ነው! ለእግዚአብሔር አስፈላጊ ነው። የካህኑን ልብስ ስለሚሰሩት ሙሴ የተናገረው እንደገና አንብቡት። እናንተ ካህናት ናችሁ። ራዕይ 1:6 ነገስታትና ካህናት ለእግዚአብሔርና ለአባቱም ካህናት አደረገን ራዕይ 1:6 ይላል። ስለዚህ የእናንተን ልብስ የሚሰፋ ወይም ንድፍ አውጪዎች ቤተክርስቲያንን የሚጣሉ ክርስቶስን የመቃወም ዝንባሌ ያላቸው አለመሆናቸውን አረጋግጡ። እነሱን መደገፍ መቀጠል ካለባችሁ ይህ አስፈላጊ ነው። እግዚአብሔር ለአሮንም የተቀደሰ ልብስ ሥራ ኦሪት ዘጸአት 28:2 ያለውን እንደገና አንብቡት። ቅዱስ ልብስ ሲል ምን ማለቱ ነው? የተቀደሰ ልብስ ማለት ነው። ስለዚህ የተቀደሰ ነገር ለማምረት የተቀደሱትን ሰዎች ይፈልጋል። ይህንንም በቁም ነገር ውሰዱት፤ እግዚአብሔርንና መንግስቱን እንደምትወክሉ አውቃችሁ፣ ሁልጊዜ ስርዓት ያለውና የሚያምር ልብስ ልበሱ። አስፈላጊው ውስጤ ያለው መንፈስ ነው፤ በሰውነቴ ላይ የምወደውን መልበስ እችላለሁ፣ ልትሉት ትችላላችሁ። ስጋችሁ የመንፈስ ቅዱስ ቤተ መቅደስ ነው፣ የሚለውን አስታውሱ። አዎ፣ ዋናው መንፈስ ነው፣ መንፈሱ ግን ለብሷል! ስለዚህ፣ በደንብ ልበሱ፣ በንጽህና ልበሱ። በስርዓት ልበሱ ማለት ውድ ነገሮችን መልበስ አለባችሁ ማለት አይደለም፣ ምክንያቱም ጥሩ ለመሆን ውድ መሆን የለበትም፣ እና ያ ሀቅ ነው። የዛሬው አጭር ጸሎት፣ አብረን እንጸልይ። ውድ አባት ሆይ እንደ ካህንና ንጉሥህ ስለሰጠኸኝ ልህቀትና ክብር አመሰግንሃለሁ። ጨዋነትህን በሚያንጸባርቅ መልኩ ለብሼ በጥበብህ እመላለሳለሁ። ራሴን ለመንፈስ ቅዱስ አቀርባለሁ፣ በሕይወቴ ውስጥ ያለው እያንዳንዱ ዝርዝር ሁኔታ፣ ገጽታዬን ጨምሮ፣ ክብርን እንደሚያመጣ በማረጋገጥ በማደርገው ነገር ሁሉ ውበትህንና ልህቀትህን በኢየሱስ ስም እገልጣለሁ። አሜን። ለተጨማሪ ጥናት አንደኛ ጴጥሮስ 2፡9፣ ኦሪት ዘጸአት 28 ከ2 እስከ 3፣ የዮሐንስ ራዕይ 1፡6